እንግዲህ አቶ ላይ ኩን ከሆስፒታል አልወጡም ማለት ነው፣ አልነቁም ማለት ነው። እንግዲህ በምታዩት ሁኔታ ወይዘሮ ዝናሽም በጣም ተጨንቃለች። በጣም በጣም በቃ ጭንቀት ውስጥ ገብታለች። እውነት ባሌ ሂድን ይሆን ወይኔ በእጄ ሰበብ ወይኔ መከራዬ፣ እያለች እንግዲህ በምታያት መንገድ ጥምዝምዝምዝምዝ እያለች እንግዲህ በጣም አዝናና ከፍቷት፣ በጣም የተጸጻተች ትመስላለች። እናሆምም ደግሞ ምንድን ነው የተፈጠረው፣ አማዬ ንገሪ ምንድነው የሆነው፣ አባዬ ምንድነው የሆነው ንገሪ ይላታል ማለት ነው። ከዛ ምሷ እንግዲህ ናሆን እባክህ ተወኝ እባክህ ተወኝ እኔ ምናርጊ ነው የምትልኝ፣ እያለች እሷም እንግዲህ ናሆምን ስትማጸ ነው ይታያለኝ ከዛም በኋላ ዶክተሯ ስትመጣ፣ ዶክተር እንዴት ነው? አልነቃም ባለቤት ያልነቃም እያለች እንግዲህ በሚያስጨንቅ እና በሚ በሚ እንትን በሚል ሁኔታ በጣም ተጨንጋለች እንግዲህ ዝናሽ ወደ ራሷ ትመለሳለች ብዬ ተስፋ አደርጋለሁ። እንግዲህ አቶ ላይኩንም ደግሞ እሷ ሴትዮ ከቤቴ መውጣት አለባት ብሏል። እንግዲህ ነቅቶ ማለት ነው ነቅቶ ገብቶ ሲያዩት እናቶ ላይኩን አቶ ተሰማ ገብቶ ሲያዩ እሷ ሴትዮ ከቤቴ መውጣት አለባት፣ ችግርን ማየት አለባት፣ ቤት ተከራይታ ችግርን ማየት አለባት እንጂ ሴትዮ ለሰው የምትራራ አይደለችም፣ ጨካኝ ሴት ናት፣ በጣም ጨካኝ ሴት ናት እያለ እንግዲህ አቶ ላይኩን ለአቶ ተሰማ ሲነግረው ይሰማል። ከዛም ደግሞ ምን ተፈጥሮ ነው ቆይን ያልሰማሁም ምንድን ነው የሆነው? እያለ እንግዲህ አቶ ናሆምም እንግዲህ በጣም በጭንቀትና በእንትን ውስጥ ሁኖ እያስጨነቃት ይገኛል። ለእህትህ ደውልላት እስኪ እህትህ እኮ እስካሁን ድረስ አልመለሰችም። ሁንና ነው እኔስ ደውላ አታነሳም ትለዋለች። ለካ እሷም አለች ብሎ ሲደውልለት እሷም እንግዲህ ነኢምም እንግዲህ ሳክራ ማለት ነው አረ ግዜ ማት የስልክ መስኮል እያለች እንግዲህ ከዛ እየተንዘላዘለች ትገኛለች ማለት ነው በዛም ሁኔታ እንግዲህ እየተጨነቁ ያለ ዳግምም እስኪ ተረጋጋ፣ ምንም አይሆንም ተረጋጋ ይለዋል ማለት ነው። ከዛም በኋላ የሆነውን ለምን አትነግሮኝም? አቶ ላይኮን ግን ወይዘሮ ዝናሽ መውጣት አለባት፣ ችግርን ማየት አለባት፣ ችግርን መቅመስ አለባት። እሷ ችግርን በደንብ ነው ማየት ያለባት፣ ድህነት እንዴት እንደሚያደርግ ድህነት እንዴት ከሰው በታች እንደሚያደርግ፣ ና እንደ እሷ አፍታምን ባሪዎችን እንዴት እንደ እንትን እንደምትል ማየት አለባት፣ ከቤቴ መውጣት አለባት ብሎ እንግዲህ አቶ ላይ እኮ ወስኗል ማለት ነው። እንግዲህ አባዬ ለምንድነው እንደዛ ምትል? እያለ ነው እንግዲህ። ናሆም ናሆምን በእርግጥ አዝኖባታል። አንቺ አስመሳይነሽ አንቺ ጨካኝ እናት ነሽ፣ አንቺ ነገ የኔንም ልጅ ትገኛለሽ። አምራንን እርጉዝ አይደለሽ? አምራንንም ስለምጠያት ልክ እንደ ናሆም የኔን ልጅ ትገኛለሽ። አንቺ ሰው በላነሽ እያለ እንግዲህ በዚህ መንገዱ በጣም እያማረራትና እያሳቀቃት ይገኛል እሷም ደግሞ ምንም ማለት ትችላለህ። አሁን ልክ ነህ። ስህተቴ ሙሉ በሙሉ ገብቶኛል። ግን ደግሞ ምን ላድርግ ብለህ ነው ትለዋለች። ምክንያቱ ለምን እንደሆነ ባልገባትም ባልገባው ምክንያት ማለት ነው። እንግዲህ ብሩክም እንግዲህ ብሩክ እባክህን አትናገርብኝ፣ እባክህ ከዚህ ራቅ ስትለው አርቅም ምንም ከእስከ መቼ ከስህተት ላይ ስህተት፣ ከስህተት ላይ ስህተት እያለ እንግዲህ በጣም በሚገርምና በሚያሳዝን ሁኔታ እሱም እንግዲህ እንደዚህ በጣም ዶ ይዟታል ማለት ነው። እግዚአብሔር አምላክ እንግዲህ ይሁንሽ። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናቸው? በላይክ ጀምሩት፣ ቪዲዮ ላይክ አድርጉ። ሰብስክራይብ ያላደረጋችሁም ፕሊስ እየቀያየራችሁ ሰብስክራይብ አድርጉኝ። ወደ ኢትዮጵያ ልገባ እያሰብኩኝ ስለሆነ አበረታቱ ለማለት ፈልጋለሁ። ና እናና ሆምም እንግዲህ በዚህ በምታዩት መንገድ በጣም ደንግጦና ተመሳጭቶ ማየበቃ ተረጋጊ፣ ምንድን ነው ችግሩ? ንገሪ ምናምን እያለ እንግዲህ እና ሆምም አታነሳም ማን ነው ኢሚም ስልክ አታነሳም። እንግዲህ በዚህ ሁኔታ ሆስፒታል ውስጥ እያለ አቶ ላይኩን ለምንድነው ነው ስልክ የተሰማ ስልክ ነበረ የማይሰራው እያለ እየተጨነቀ እንግዲህ በቤተሰብ ፋሚሊ ሆነው እንግዲህ ሰብሰብ ብለው ምግብ እየበሉ ነበረ። ግን የአቶ ላይኩን ስልክ ባለመስራቱ ኑሐሚን በጣም ተጨንቃ፣ በጣም አዝና፣ በጣም ምንድነው የሷቸው ስልክ አይሰራም ውስጥ የፈራ ምንድነው ምን እያዘነች ነበረ። ከዛ መጨረሻ ላይ ላይኩን ስልኳል ስራ ለናሁ የሚደወልለትን እንዳታነሳ፣ እነሱ ሰዎች አያስፈልጉኝም፣ ጦሰኞች ናቸው፣ እንደዚ ናቸው እኮ ከስተቷ አትማርም ዝናሽ ምትባል የሀብታም በሬ ስተቷ አትመለስም። እና ለምንድን ነው እንደዚህ የምትለው? እንዳታነሳ በቃ፣ እነሱ ናቸው ስተት፣ እነሱ ወጡልሽ አይደል? እንዲህ አንቺ ደግሞ ምናምን ይላታል። ያነሳ እና ትንሽ አቶ ላይኩን ታሞ ሆስፒታል ገብቶ ትንሽ በቃ መጣው መጣው አረ ነገ ይሻላል ሲሎ እንደው ማሆን ነው መጣ ብሎ በጠዋቱ ይመጣና፣ ከዛ መጨረሻ ላይ በጠዋቱ መጥቶ ሲያየው አቶ ላይ ኩን ታሟል። ደና ነው ምራሱን መለስ አድርጎለት አለኝ። ከዛ በኋላ ለምን መጣ ኔኮ ደና ነኝ። ለምንድን የተጨነቃችሁ አቶ ስሰማ አቶ ተሰማ ደግሞ ወንድም ያንተማ፣ እንደዚህ መሆን የለብህም ለአንተ ይሄ አይገባም። ያንተ በሽታ ለእኔ ይሁን ለአንተ በብ ለእኔ ይሁን እያለ እንግዲህ በምታዩት መንገድ እውነት ለመናገር ያስብላል። እንደዚህ በጣም ተጨንቆለት፣ በጣም ተጠቦለት እያለ አቶ ተሰማን ማውራት ስለፈለገ አቶ ተሰማ ኑሐሚንንና ናሆምን ውጡ ይላቸዋል። አንድ ሁለት ደቂቃ ስጡን እስኪ ብቻችን ልናወራ ኖረን ነው ይልና ያስወጣቸዋል። ከዛም በኋላ ናሆም ተደብቆ እያዳመጠ ነው ምን እንደሚያወሩ። ከዛ በኋላ ለአሁን አቶ ላይ ኮንም ደግሞ እንግዲህ አቶ ተሰማ ምን ልታወራይ ነው? መቼም ስለዛች ስለዝናሽ ልታወራይ ፈልጋ አይደለም አይደለ ይለዋል። አንተ እኮ ነህ አንተ ቀን ልብ ነህ ይቅር የሚል ልብ ነው ያለ ተዋት ይቅር በላታ ይሷ እኮ እንግዲህ የሚብረሰው ኑሐሚ ኑሐሚን አትረሳውም ኑሐሚን ረስተዋለች ይቅር ብላታለች ኑሐሚ ጋር እኮ ይቅር ተባብለው ረስተዋለች አንተ ተው ራስህን ጠብቅ ወደ ራስህ ተመለስ ቤትህን ማታፈርስ ምናምን እያለ እንግዲህ አቶ ላይ እኮ እየነገረው እያለ ናሆም ተደብቆ እየሰማ ነበረ ከዛም መጨረሻ ላይ ናሆም ተደብቆ እየሰማ ያለ እንዴ እንዲ ነው እንዴ ነገሩ? ብሎ ይሄድና ወደ ቤት፣ ቆይች ልጅ ምን አረገችሽ? ይላታል። በቃ ይጮህባታል። ወይዘሮ ዝናሽ ዱላ ቀረሽ፣ ዱላ ቀረሽ ነው። ብብልቅልቅልቅልቅልቅልቅ እያሉ እንግዲህ በዚህ መንገዱ፣ በቃ ናሁም ተናዶ እሳት ለብሶ እሳት ጎርሶ በቃ ገና እኮ ገና ናሁም ዳግም ወንድሙ እንደሆነ ገና አላወቀም። ይሄን ራሱ እንደደበቀችው አላወቀም። ከዛ እንግዲህ ኑሐሚንም ደግሞ ብድግ አድርጋ እኔ ይሄ ሚስጥሬን እንደ ሚስጥር አድርጌልኝ ይዝልሽ አንድ ነገር ግን እንድታረግልኝ ይፈልጋሉ ስ የፈለግ ሽውን ነዋሜን እንደ የፈለግ ሽውን የፈለግ ሽውን ነገር አደርግልሻለሁ ትላታለች ማለት ነው። በሌላ በኩል ናሆምም እንደዚህ እያዳመጠ ነበር። እዛ በኋላ አባትሽም ሄዶ ይታከማል እና ቤታችሁም ይገዛላችኋል እኔ በሄዳችሁበትም ዞር አልልም፣ እዛ ቤትም ድጋሚ አልመጣም እያለች እንግዲህ በተደጋጋሚ ነዋሜንን ስትማጸናት እናያለን ማለት ነው። ይህ ብቻ ኮ ጉድ አይደለም ሌላም ጉድ አለሽ ብላ ደግሞ ሌላ ደግሞ ያልተደበ- ያልተነገረ ሚስጠር እንዳላት ነው እንግዲህ፣ ኑሐሚን ራሱ ከዳግም ሌላ ለራሱ ያልተነገረ ነገር እንዳላት ነው። ምክንያቱም አሁን አሁን ምን እንግዲህ አቶ ላይኩን እንግዲህ እየላከች ብር እየደበቀች እየላከች እንደነበረ ሲሰማ ለላዊ ለዳግም ለዳግም ብር የደበቀች እየላከች እንደሆነ ሲሰማ ዳግም ደግሞ ልጁ እንደሆነ ሲሰማ ልጇ እንደሆነ ሲሰማ ድሃ ንቃ እሱን እንዳገባችና ከዚህ ከገባች በኋላ ደግሞ የአቶ እንትና ዘር የአቶ እንደዚህ ሰም እያለች ስትለፈልፍ እንዳልነበረ እንግዲህ ወዳልነበረ ተቀይሯል። ምክንያቱም እንግዲህ አቶ ላይኩን እንዳያችሁት ባያችሁት መንገድ ነው። እንግዲህ ልብሷን እንደዚህ በፌስታል አንጠልጥሎ የላከላት ማለት ነው። ከዛም በመጨረሻ ላይ እንግዲህ እሷም ደግሞ ላይኩን፣ ተው እንደዚህ አታድርግ፣ እኔ ማናለ ካላንተ፣ ተው ላይኩን እንደዚህ አታድርግ፣ እባክህን ድጋሚ ስህተት አልሰራም እያለች ነው። ሂድላት እስኪ ለህትህ ያች ትህዛ ቤት ብቻዋናት፣ እንደ ኤደንሳ ይላል። ኤደን ማ ሄደች ጎ ሄዳለች። ልጅ ሳት ለቃት ቃርም ትለዋለች እንዲህ ደሞ ኤደን ኤደን መልቀቅ ደሞ ሌላ ታሪክ ሌላ ስህተት ነው። ዝናሽ እየሰራች ያለችው እንግዲህ ሌላ ስህተት፣ እንግዲህ የኤደን መልቀቅ ሌላ ስህተት ነው። አብርሃምም አብርሃም እንግዲህ ኢነ ኢሚን መቅረቡ ሌላ ሌላ ታሪክ ነው። በጣም በጣም ለምንድን ነው የለቀቀችው? ለምንድን ነው ስልኳን ይቀማሻት እሷ ቤለቃለች። እሷ አንቺ ለምንድን ነው ስልኳን ይቀማሻት? ኤም ሌላ ታሪክ ነው። ሌላ ታሪክ ነው። ለምን እሷ ፌስታሏን ይዛ ተደብቃ ህዛ ቤት ለምን እንደወጣሽ፣ ለምን ቻው እንዳላለቻቸው፣ ለምን አቶ ተሰማ እንዳልሰማም አቶ ላይኩን እንዳልሰማም ሌላ ታሪክ ነው። ከዛም ደግሞ አቶ ላይኩን ቤት ወጥታ እነ ዝናሽ ቤት ተሰማ ቤት መሄዷም እነ ኤደን ኑሐሚን ራሱ ከቤት ማስገባታቸው ለራሱ ሌላ ታሪክ ነው። እንዴት መጣሽ? እንዴት ሆንሽ? እንዴት መጣሽ? እንዴት ወጣሽ? እዛ ቤት እዛ ቤት ሰራተኝነት አልነበርሽም ወይ? ለምንድን ነው የወጣሽ? እዛ ቤት በምን ምክንያት ነው? በምን ተጣልተሽ ነው? ይሄ ራሱ ሌላ ታሪክ ነው። ሌላ ታሪክ ማለት ነው። ምክንያቱም አሁን ኤደን እዛ ገምለ ራሱ ችግር ይፈጥራል። የኤደን መሄድ አሁን እንግዲህ ሰርቃይ ነው የመጣች ስልኳን ረስታውነ የመጣች ትላለች። ወይዘሮ ዝናሽ ደግሞ ስልኳን ረስታውነ የመጣች ኤደን ሰርቃይ ነው የመጣች ብላ ደግሞ ሌላ ታሪክ ይፈጠራል ማለት ነው። እንግዲህ እና ኑሀሜን እንግዲህ በሁለት አጣብቂኝ ውስጥ ገብታለች። ኑሀሜም ለምን እዛ ቤት እንዳስገባቻቸው ለምን አቶ ተሰማ ለራሱ እንዲህ ምን እየተጫወቱብኝ ነው፣ ምን ጊም እየተጫወቱብኝ ነው፣ ሙድ እየያዙብኝ ነው በሚል ሁኔታ እንግዲህ የተሰማን እውነት እንዳልነበር ያደርገዋል የኤደንንም እውነት የኑሐሚን እውነት እንዳልነበር ያደርገዋል ማለት ነው። ምክንያቱም ምን እየተካሄደ ነው ከቤት ውስጥ ይላል። ማለት ምንድን ነው የሚካሄደው? አንደኛ ያች ልጅ እኛ ሳናያት ማንም ሳያያት ወታ በመሄዷ፣ ሁለተኛ ዝናሽ ስልኳን ለምን እንደቀማቻት አራተኛ ወይዘሮ ዝናሽ ለምን ዳግም ልጇን እንደደበቀች አምስተኛ ደግሞ ለምንድን ነው ለዳግም እሷስ እሱ ሳያውቅ ብር እያወጣች ትልክ የነበረ። እሱ ለነሱ በይፋ ሲያደርግ ለምን ታደርጋለህ? ቤቱን ልታከስረው ነው? የሆነ ነገር ልታደርግ ነው እያለች እየተቃወመችው የነበረች ሴት እሷ፣ ግን በድብቅ ለልጇ ብር ትልክ ነበረ። አሁንም ደግሞ ቤት ልግዛልህ እባክህ፣ እንደዚህ ላድርግልህ፣ ውጣ ሊንገባ ቤት ምናምን እያለች እንግዲህ እያስጨነቀችው ነው ናሆ ምንም ማለት ማነው ዳግም ምንም ማለት ነው። ናሆም ደግሞ እንደ አንቺ የኔ ልጅም እንደዚ ታደርጊብኛለሽ። አምራንን በጣም ነው የምትጠያት። አንቺ ክፉ እናት ነሽህኝ። አንቺ ክፉ እናት ስለሆንሽ እኔ አንችን አላምንሽም። ከዚህ በኋላ እንደ አንቺ አይነት እናት እንዲኖረኝም አልፈልግም በሚል እንግዲህ እንደዚህ እያሳቀቃት ነው ማለት ነው። ነኤሜን ኢሜን እንግዲህ መታ ደግሞ ከሆስፒታል አባዬ፣ አባዬ ደህና ነህ ምናምን ብላ ደግሞ ሆስፒታል ውስጥ ገብታ ደግሞ ነ ኤሜን እያናገረች ባይን የሚገደል ቢሆንና ባይን እንትን የሚባል ቢሆን ነኤምን ኑሐሚን ገላታለች ማለት ነው። እዛም እንግዲህ ቤቱን ተመቸሽው እያለ እንግዲህ አብርሃምም እንግዲህ ያሰከራት ያመጣውሹ ቤት ተመቸሽ ይልል በጣም ተመቸቶኛል፣ በጣም ነው ደስ ያለኝ እያለች እንግዲህ በስካር መንፈስ እንደምታወራት ጨርቋን ጣል አርጋጥም ብዝ አድርጋ ስትመጣ ዳግም ነው ከቤት ያስገባት ማለት ነው። ከዛ ዳግም እንደዚሁ ኝስ ያባትሽ መታመማል ነግርሽ ያንችስ የጉር ነው ይላታል ማለት ነው። እንግዲህ ዳግም ደግሞ ሴት ልጅ እንደዚህ ይጠጣል እንዲቁ ሴት ልጅ እንደዚህ ይሰክራል እንዲህ እያለ እንግዲህ በጣም በሚገረም እና በሚገርም ሁኔታ እያያት ነበር። አሁን እንደዚህ ብዬ አባትሽ ታሟል ብዬ ብነግርሽ ሌላ ታሪክ ነው ይላት እና መጨረሻ ላይ ዶክተሯም እንግዲህ ደህና ይሆናል ምናምን ብላተኝ ኑሐሚን፣ እንግዲህ ልጄ፣ ይህን ታመሜ ሆስፒታል ስገባ አልሰማሽም? የት ነበር? የት ሂደሽ ነው? ለምንድን ነው ያልነገርሽ? ለምንድን ነው ያልመጣሽ ያላየሽ? እሱ እኔ ታመሜ ለምንድን ነው ያላየሽ? ምናምን እያለ እንግዲህ አቶ ተሰማ ኑሐሚን ሲያናግራት፣ አባዬ ጸበል ሂጅ እኮ ነው ገዳም ሂጅ እኮ ነው ራሴ ልፈትሽ ብዬ ጸበል ገብቼ እኮ ነው አባዬ ስመለስ እኮ ነው ዳግ የሚባለው እናቴ የወንድሟ ጓደኛ የነገረኝ ትለዋለች። ስካሩ እንግዲህ ወደ እንትን ተቀይሯል ማለት ነው፣ ወደ ጸበልና ገዳም ተቀይሯል ማለት ነው። በጣም የሚገርም የሚገርም ነገራሮችን እየተፈጣጠሩ ስለሆነ በጣም እኔ ገርሞኛል፣ እንደዚህ በማለቷ ለራሱ እሱም እንግዲህ አቶ ላይኩም እንግዲህ ዝናሽን ይኸውልህ፣ አቶ ተሰማ ምን መሰለ ይለዋለ፣ ምን መሰለ ልጅቷ ወታ የቤት ኪራይን ማየት አለባት፣ መሬት ላይ መተኛት ማየት አለባት። መሬት ላይ ካልተኛችና ድህነትን ካላየችው ለሰው አታዝንም። ይቺ ጨካኝ ናት፣ ርህራሄ የሚባል ነገር የላትም። እና ለምን መሰለ እንደዚህ ምልህ ወታ ችጋርን ማየት አለባት ይለዋል ማለት ነው ችጋርን ማየት አለባት። እሷ ችግርን ስታይ ለሰው ታዝናለች። ካለዛ ግን ለሰው አታዝንም፣ በጣም ጨካኝ ናት። አቶ ተሰማ እያለ አቶ ላይኩን እንግዲህ ለአቶ ተሰማ ይነግረዋል ማለት ነው። በሌላ በኩል ደግሞ እነ ኤደን ተሰማ ከሞተ ላይኩን ከሞተ እኮ ቤቱ አይገዛልንም፣ ቤቱ አይገዛልንም። ስለዚህ አቶ ላይኩን ደና ይሆንልን በይ። አቶ ላይኩን ደና ካልሆነ እኮ እነዚህንም ወይዘሮ ዝናሽ እንዳልነበረች ነው መታረርጋቸው። ይወጣሉ ከቤት እኛ መልሰን በረንዳ መውደቃችን አይቀርም። አቶ ተሰማ ደህና እንዲሁም ጸሎት አድርጊ ምናምን እየተባባለው እናትና ልጅ እንግዲህ እየተሽሞና መሆኑ ነው። ወይዘሮ ዝናሽም እንግዲህ ለኑሐሚን አንቺ ነሽ አንቺ ይቅርታ ብትጠይቂኝም ይቅርታ ብታረጊልኝም፣ እኔ ግን አንቺን አልለቅሽም። በአንቺ የተነሳ ነው ህይወቴ እንደዚህ ሆነ፣ ልጆቼ ሁሉ እንዲጠሉኝ የሆነ በአንቺ የተነሳ ነው፣ አልለቅሽም ብላ እንግዲህ ሌላ በቀል ሌላ ሌላ በቀል እያሰበች ነው እንግዲህ እንዲህ ቆይ ግን ሰው ከስህተቱ አይማርም እንዴ? ወገን ቆይ፣ አንዳንድ ጊዜ ስህተት እኔ የተማርኩት ከዝናሽ ከስህተት ላይ ስህተት ከስህተት ላይ ስህተት ብዙ ነገር እንደሚያደርግ ነው የተረዳሁት። አሁን ዝናሽ ከጉራዋ አንጻር፣ ከደህንነቷ ከሆነችው ከክፋቷ አንጻር ወደታች ነው እየሆነች ያለችው ሰው መናቅ ሰው መምረጥ አሁን አንዳንድ ሰዎች አሉ ገሌ ጓደኛ መሆን ይችላል ገሌ ጓደኛ መሆን አይችልም እያሉ ሰውን የሚመርጡ አንዳንድ ሰዎች አሉ ግን እነዛ ሰዎች መጀመሪያ እነሱ ለጓደኝነት ይመጥናሉ ወይ ሰው ከመ አንዳንድ ጊዜ የምሬ ነው የምላችሁ አንዳንድ ጊዜ ጓደኛ ሲባል ሰው መምረጥ ብቻ ሳይሆን ስለ ሳቀ ስለ ተጫወተ ያ ሰው ጓደኛ አይሆንም ብሎ ማሰብ ሳይሆን እነሱ ዝም ስላሉ ጓደኛ እኛ ጓደኛ እንሆናለን ማለት አይደለም ጓደኛ ማለት መሆን ነው መሆን ሁኖ መገኘት ነው። ጓደኛ ማለት በችግርን በመከራ በስቃይ መገኘት። እኔ ጓደኛ መሆን ይችላለሁ ብሎ የማያስቡ ሰዎች አሉ አይደል። ልክ እንደ ወይዘሮ ዝናሽ ልክ እንደዛ ማለት ነው። እንደዛ መሆን የለባችሁም። ምክንያቱም ጓደኛን በመረጣችሁት በመናችሁት አይደለም፣ በጸውለት እግዚአብሔርን ጠይቁ ጓደኛ ይሰጣችኋል። ካልሆነ ግን እናንተ በመረጣችሁት እናንተ ባቋሻሻችሁት ጓደኛ ሊሆናችሁም አይችልም፣ እናንተም ልትሆኑ አትችልም። ራሳችሁን መጀመሪያ ለጓደኝነት አዘጋጁ። ለገንዘብም ቢሆን ሀብትም ለመያዝም ቢሆን ድሃ ላይ ለመመጻደቅም ቢሆን መጀመሪያ ሰው ልጅ ራሱን ሲያይ ነው ያ ሰው ሰው የሚባለው። ራስን መመልከት እኔ ለጓደኝነት መጠናለሁ ወይ፣ እኔ ለሰው መጠናለሁ ወይ፣ እኔ ለሰው ጥሩ ነገር አድርጋለሁ ወይ ብሎ ያሰበ ሰው ነው ሰው ማለት እንጂ ዝም ብሎ በግምት ይሄ ሰው ለፍላፊ ነው፣ ይሄ ሰው ሳቂ ነው፣ ይሄ ሰው እብድ ነው፣ ይሄ ሰው ጥሩ ነው፣ ይሄ ሰው ግብ ነው፣ ይሄ ሰው ተሳዳቢ ነው ብሎ ሰውን ስለመረጠ ያ ሰው ትክክል ነው ማለት አይደለም። እኔ ከዝናሽ የተማርኩትን ነው የምነግራችሁና አሁንም ደግሞ በሌላ በኩል ደግሞ በቃ ኑሐሚን አጣብቂ ውስጥ ልትገባ ነው ምክንያቱም እነዛም ቦታው ቤት ውስጥ ይገዛላቸው ነው የሚጠብቁት አስቡት እንግዲህ ለገንዘብ ምን ያህል ሰው እንደሚርቅ ማለት ነው ወይዘሮ ዝናሽም እንግዲህ ነገሮች ሁሉ ፍርጥርጥ ካሉ በኋላ ኑሐሚን እንደምትበቀላት ነው እያሰበቻለች ኤርሚም እንግዲህ እነ ኢሚን ያዛት ለኑሐሚን ብሎ ነው ምክንያቱም ኑሐሚን በሆዱ የሱን ልጅ ስለያዘች እነ ኢሚንን የቀረባት ለገንዘብ ነው ምክንያቱም ገንዘብ እሷ ከሰጠችኝ ገንዘብ እንትን ካለችኝ ኑሐሚንን በስነ ስርዓት ማሳደግ እችላለሁ። ልጄን በስነ ስርዓት ማሳደግ እችላለሁ። እንደፈለግኩ አድርጌ እሷን አዘንጭ ማኖር እችላለሁ። በዛ በኩል ደግሞ ተሰማንም ይቅርታ እጠይቃለሁ ብሎ ነው እንግዲህ ለእንትናም ኑሐሚንም አብርሃምም ሌላ ታሪክ ውስጥ የገባው ማለት ነው። ኤርሚያስም ኤርሚያስም ሌላ ታሪክ ውስጥ የገባው ሌላ ስህተት ውስጥ የገባው ልጁን ለማሳደግ ብሎ የሚከፍለው መስዋዕትነት ነው። እና ለህይወት ተብሎ ብዙ የሚከፈል መስዋዕትነት አለ። እና ለማንኛውም እንግዲህ ወይዘሮ ዝናሽንም አቶ ላይ ኮን ከቤት ያስወጣታል። ተከራይታ መኖር እንዳለባት ያስረዳታል ማለት ነው። እንግዲህ እሷ ስትወጣ ዳግምም አብሮ ይሄዳል ማለት ነው። እዛ አቶ ላይ ኮንም ዳግማን አትሄድም፣ እሷናት መሄድ ያለባት። አንተማ እዚህ ነው የምትቀመጠው። እሷን ይለዋለ ብቻው ይወስድና ዳግምን፣ እሷን ችግርን እንድታይ እንጂ ልጨክንባት ፈልጌ አይደለም። ትሄድና ብቻዋን ችግርን ትየው እና ከዛም በኋላ በጣም ከተሰቃየሽ በኋላ እንመልሳታለን። አንተ ግና ከናሆም ጋር ሆነ ከድርጅቱ ስራ ትሰራለህ ይልና እንግዲህ ናሆ ምን ናሆምንና፣ ዳግምንም እንትን ይላቸዋል ማለት ነው። በሌላ በኩል ደግሞ ኑሀሚም ከድርጅቱ ልትሰራ ነው። በነገራችን ላይ ከናሆም ጋር ለድርጅቱ ጋር ትሰራለች ተቀጥራ ማለት ነው። እንትናም ደግሞ ይሄ ማነው አቶ ተሰማም ደግሞ ተይ ልጄ፣ እዛ ውስጥ መስራት የለብሽም፣ ይቅርብሽ ከናሁም ጋር አብረሽ መስራት የለብሽም፣ ምናምን እንግዲህ። የሆነው ሆኖ ሊያለፈው አልፏል። ከዚህ በኋላ ግን አብረሽ መስራት የለብሽም ይላታል። ነው አባዬ፣ መስራትም አለብኝ እሰራለሁ ትለዋለች ማለት ነው። ለሷ ወደ ስራ ስትሄድ፣ ከናሁም ጋር ስራ ስትጀምር፣ ከካምፑ ከድርጅቱ ስራ ስትጀምር፣ ኤደንና ገነትም እንግዲህ አቶ ተሰማን በጣም ነው የሚያሰቃዩት። ብቻውን አግኝተው እኛ ልንብንትን ፈልገን ነው እንጂ አንተ እኛን እኛ አንተ ጋር ልንሆን አይደለም። ብቻ በጣም ብዙ ችግር ይፈጥሩበታል። ምክንያቱም እሷ ስራ ስለምትውል ማለት ነው። ከዛ ደግሞ በታ አይነግራትም እንግዲህ። እነሱን አልጋ ላይ አስተኝታ እሷ ሶፋ ላይ እየተኛች ነው። በጣም ደግነቷ ጥግ ድረስ ነው። ግን ይጎዷታል። ወይዘሮ ዝናሽ ልትጎዳት ቀንቀጠሮ ይዛላታለች። እነ ኤደንም ሊጎዷት ቀንቀጠሮ ይዘውላታል። ብቻ እግዚአብሔር ይርዳት። ሁላችሁም ኑሐሚን እንድትከፋ እንፈልግም እያላችሁ ድምፅ ሆኗት ስለነበረን ቆይታ ካልባ ባመሰግናለሁ። ወዳችኋለሁ። እሟ